እነዚህ ሰባት ሰዎች ከመጥቀሴ በፊት አንድ ነገር እንድትረዱልኝ ምፈልግ፣ መልካም ሊሆን ይችላል፣ በመጥፎ መንገድ ሊሆን ይችላል። ብቻ ግን እነዚህ ሰዎች ከመጡ በኋላ የእነዚህ ሰዎች ስራ የዓለምን ታሪክ በአንድም ሆነ በሌላ መንገድ ከቀየረ እነዚህ ሰዎች ኢንፍሉዌንሻል ከሚባሉ ሰዎች መሀል ሊመደቡ ይችላሉ። ዛሬ ማነሳላቸው ሊስቶች በጥሩ መንገድ የዓለምን ታሪክ የቀየሩ ሰዎች አሉ። መጥፎ ደግሞ በሚባል መንገድ የዓለምን ታሪክ የቀየሩ ሰዎች አሉ። አይሁዶች አንድ የሚጠብቁት መሲህ አላች፣ ከፈጣሪ ለረጅም ጊዜ ይመጣል ተብሎ የተነገረላቸው አንድ መሲህ አላቸው። ይህ መሲህ ሲመጣ አይሁዶችን ነፃ እንደሚያወጣና እንደሚያከብራቸው የሚጠብቁት አንድ መሲህ አላቸው። እንደው ሰዎቹ እስኪ እንዲህ ብላችሁ አስቡ። በጣም ጥሩ ስም የነበራችሁ መልካም ቤተሰብ ውስጥ ያደጋችሁ ጥሩ ነጋዴ የነበራችሁ ከጥሩ ደግሞ ነጋዴ ወጣችሁ እናንተን የሚያውቃችሁ ሰፈር ውስጥ ያለ ከእናንተ ጋር ወዳጅ የሆኑ ሰዎች ሁሉም የሚመሰክርላችሁ አንድ ነገር ነው፣ በጣም ታማኝ ናችሁ፣ ደግሞ መልካም ባህሪ ያላችሁ የሚል ስም ነው። በቃ መታወቂያችሁ። ግን አንድ ቀን ኦል ኦፍ ዘ ሰደን አንድ ለየት ያለ መገለጥ መጣላችሁ። ይሄ መገለጥ ብዙ ሰው ከሚቀበለው እውነት ውጪ ለየት ያለ መገለጥ ነው የመጣላችሁ። የተቀበላችሁ ሰው አዲስ ነገር ስታመጡ የተቀበላችሁን ያህል ሲያርቃችሁ ነብዩ መሐመድ ያለፉበት መንገድ ይሄ ነው። ምናልባት ስለ እሱ ታሪክ ሰምታችሁ ማታውቁ ሰዎች ካላችሁ ትንሽ እንደ የሱ አባት የዛ ጎሳ መሪ እንደነበር ታያላችሁ። ያኔ ስሙ ተሙጂን እንደነበር ታያላችሁ። እና ተሙጂን ከአባቱ ጋር በጣም ሪሌት የሚያደርግ ልጅ ነው በጣም ይሄ ከልጅነቱ ጀምሮ ያደገበትን መንገድ ስታዩ ከአባቱ ጋር የነበረውን ቀረቤት አስተያዩት፣ ልጁ የሆነ ጥሩ መሪ የመሆን የሆነ ፍንጮችን የሚሰጥ ልጅ እንደነበር ታያላችሁ። በጣም በሚገርማችሁ ሁኔታ ሂትለር ተወልዶ ያደገው አውስትራዊ ውስጥ ሂትለር ጀርመናዊ አ ምንጩ ራሱ ጀርመን አ ከጀርመን እናቱ በተወሰነ መንገድ የጀርመን ዘር አለባት። ከዛ ውጭ ግን እሷ ራሱ አውስትራዊ ናት። አባቱም እንደዛ ብዙዎች እንደ አፈ ታሪክ አባቱ አይሁድ ነበር። በጥሩ መንገድ አላሳደገውም፣ እናቱን ይደበድባት ነበር በዚያ ምክንያት አይሁድን ጠልቶ አደገ የሚል ነገር ሲያወሩ ሰምታችሁ ታውቃላችሁ ብዬ አስባለሁ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ለማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው፣ ትምህርት፣ ስራ ሁሉ ሰላም ነው። በዛሬ ቪዲዮችን ላይ ላወራችሁ የፈለግኩት ሀሳብ ከዚህ በፊት አይቲንክ እንደዚህ አይነት ሲሪስ ጀምሬ ነበር ብዬ አስባለሁ። የዓለማችንን ታሪክ የቀየሩ አምስት ነገሮች ብዬ አምስት ነገሮችን አንስቼ ነበርና ዛሬ ደግሞ እስኪ የዓለማችንን ታሪክ የቀየሩ ሰባት ሰዎችን እናንሳቸው። የተለያዩ ሪሰርቾችን ብታዩ አለም ላይ ተጽዕኖ ፈጥሯል የሚባሉ ሰዎች እንደው በሊስት ብታስቀምጧቸው በዚህ ሊስት ያስቀምጧቸዋል። እንግዲህ አንዳንዶቹ ቶፕ ስሪ ይላሉ፣ ቶፕ ፎር ይላሉ፣ ቶፕ ፋይቭ ሚለዋሉ፣ እስከ አስርም የሚሄደዋሉ። ስለዚህ እነዚህን ሁሉ ያስታረቁ ቤስት የሚባሉ ሰባት ሰዎች የዓለምን ታሪክ በጥሩም ይሁን በመጥፎ መንገድ የቀየሩ ሰባት ሰዎችን እናነሳለን። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ፣ እንዲሁም የደወል ምልክት በመጫን ቤተሰብ መሆን ትችላላችሁ። ሰው የዓለምን ታሪክ የቀየሩ ሰባት ሰዎች እነማን ናቸው? እነዚህ ሰባት ሰዎች ከመጥቀሴ በፊት አንድ ነገር እንድትረዱል የምፈልገው ነገር አሁን የምጠቅሳቸው ሰዎች በመልካም ነገር ብቻ የዓለምን ታሪክ ቀይሯል የሚለውን ሀሳብ እንድትይዙ አልፈልግ። መልካም ሊሆን ይችላል፣ በመጥፎ መንገድ ሊሆን ይችላል። ብቻ ግን እነዚህ ሰዎች ከመጡ በኋላ የእነዚህ ሰዎች ስራ የዓለምን ታሪክ በአንድም ይሁን በሌላ መንገድ ከቀየረ እነዚህ ሰዎች ኢንፍሉዌንሻል ከሚባሉ ሰዎች መሃል ሊመደቡ ይችላሉ። ሰው ዛሬ ማነሳላቸው ሊስቶች በጥሩ መንገድ የዓለምን ታሪክ የቀየሩ ሰዎች አሉ። መጥፎ ደግሞ በሚባል መንገድ የዓለምን ታሪክ የቀየሩ ሰዎች አሉ። ስለዚህ የዓለምን ታሪክ የቀየሩ ሰባት ሰዎች ማን ናቸው? የመጀመሪያዎች ምናልባት በጥሩ ስም የሚነሱ ናቸው። የመጀመሪያው የዓለምን ታሪክ ቀይሯል ተብሎ የሚነሳው ስም ኢየሱስ ክርስቶስ የሚለው ስም እንደሆነ እንግዲህ ከተለያዩ ሪሰርቾች ታያላችሁ። ኢየሱስ ክርስቶስ የዓለምን ታሪክ ቀይሯል የሚል ሐሳብ ይነሳ። ለምንድን ነው ይህ ሐሳብ የሚነሳው ካላችሁ ምናልባት እንግዲህ ከስሙ ለመጀመር ስሙ እንዳልኳችሁ ኢየሱስ ክርስቶስ ነው። ይህ እንግዲህ ብዙ ክርስቲያኖች የሚቀበሉት ስም ነው። ኢየሱስ የሚለው ስም የተሰጠው ስም ነው። ኢየሱስ ማለት አዳኝ ከሚለው ሐሳብ ጋር የሚቀራረብ ትርጉም አለው። ክርስቶስ የሚለው ግን የማዕረግ ስም ነው፣ ወይ ደግሞ የማዕረግ ስም ነው ብላችሁ ልትይዙ ትችላላችሁ። ለምን ካላችሁ አይሁዶች አንድ የሚጠብቁት መሲህ አላቸው። እንግዲህ ከፈጣሪ ለረጅም ጊዜ ይመጣል ተብሎ የተነገረላቸው አንድ መሲህ አላቸው። ይህ መሲህ ሲመጣ አይሁዶችን ነፃ እንደሚያወጣና እንደሚያከብራቸው የሚጠብቁት አንድ መሲህ አላቸው እና የዚህ መሲህ ስም ክርስቶስ እንደሚሉት ታያላችሁ። ክርስቶስ ወይ ደግሞ ዘዋን የሚልም ትርጉም አለው ቃሉ የተመረጠው ወይ ደግሞ ከእግዜር የተላከው መሲህ አዳኝ ብሎ የሚተረጉሙት ስም ወይ ደግሞ የሚቀበሉት ስም እና ኢየሱስ እንዴት ነው እዚህ ዓለም ላይ ተጽዕኖ የፈጠረው ካላችሁ ለምሳሌ ከመጀመሪያ ስትጀምሩ በትምህርቱ የዓለምን ታሪክ እንደቀየረ ታያላችሁ። በዚያን ጊዜ የትምህርት አዋቂ የሚባሉት ሰዎች ነበሩ፣ እነሱን ቻሌንጅ የሚያደርጉትን ነገሮች ይናገር እንደነበር ታያላችሁ። እሱ ከእግዚአብሔር የተላኩ ነኝ ወይ ደግሞ ከእግዚአብሔር የተላኩ መልእክተኛ ነኝ ይላል። እነዚህ ሰዎች ደግሞ አይ እኛ በሙሴ በኩል እግዚአብሔርን አውቀናል፣ ስለዚህ ከምናውቀው እንጂ ሌላ አትንገረን ይላሉ። እሱ ደግሞ እናንተ ጀስት ስርዓቱን ተጠቀማችሁበት ታዋቂ ለመሆን ገንዘብ ለማከማቸት ተጠቀማችሁበት እንጂ የእውነት እግዚአብሔርን ፈልጋችሁ አይደለም ብሎ ቻሌንጅ ያደርጋቸው ነበር። እና ይህንን ሲያይ ሰው የሚያየው ነገር ስለሆነ እንደተከተለው ታያላችሁ። በትምህርቱ በዚያን ጊዜ የነበሩ ሰዎች ላይ ተጽዕኖ ፈጥሯል። ትምህርቱ ብቻ ግን አይደለም። እዚህ ዓለም ላይ በነበረ ጊዜ እንግዲህ መጽሐፍ ቅዱስን ስታነብ የተለያዩ ተአምራቶችን እንዳደረገ ትረዳላችሁ። ይህ ተአምራቶች በጣም ብዙ ሰዎችን እንደሰበሰበ ከመጽሐፍ ቅዱስ ትረዳላችሁ። ስለዚህ በትምህርቱ ተጽዕኖ ፈጥሯል። በሚሰራቸው ታምራቶች ተጽዕኖ ፈጥሯል። ከዛ ውጭ ግን ትልቅ ተጽዕኖ የፈጠረው መሞቱ፣ ያስገደሉት፣ በጣም በሚገርማችሁ ሁኔታ ቻሌንጅ የተደረጉት መጀመሪያ እነዚህ እግዜርን እናውቅ፣ ፈጣሪ እናውቃለን ያሉት ሰዎች ናቸው። በቃ የእሱን ታሪክ እንግደለው ብሎ እዚሁ የጀመረ ነገር በቃ ቦግ ብሎ ይጥፋ ብሎ ነው እርምጃ የወሰዱት። ግን በገደሉት ጊዜ ህዝቡ ሞር እንዳመኑት ታያላችሁ። መሞት ብቻ አይደለም በመጽሐፍ ቅዱስ መሰረት በሶስተኛው ቀን ከሙታ እንደተነሳና ወደ ሰማይ እንዳረገ ትረዳላችሁ። ከመጽሐፍ ቅዱስና እነሱ ለማጥፋት ብሎ የጀመሩት ሙቭመንት ከዚያ በኋላ የእሱ ደቀ መዛሙርቶች ዓለም ዙሪያ እንዳሰማሩት ክርስትና የሚባለው እምነት በዚያ ምክንያት እንደተነሳ ታያላችሁ። እንግዲህ ክርስቲያን የሚለው ስም ሰዎች የሰጧቸው ሰዎች ስም ነው። ክርስቶስን የሚከተሉ ሰዎች ክርስቲያን የሚል ስም ተሰጣቸው። ግን በጊዜ ሂደት የተለያዩ ዲኖሚኔሽኖች እየተነሱ ክርስትና ውስጥ በጣም ብዙ ሃይማኖቶች ተፈጥሯል ግን ክርስትና የሚባለው ነገር ምንጩ መነሻው ክርስቶስ ወይ ደግሞ ኢየሱስ ክርስቶስ እንደነበር ታያላችሁ። የእሱ መነሳት ዓለም ላይ አሁን በጣም ብዙ ቢሊዮኖች የሚከተሉት ፣ ምናልባትም በቁጥር ደረጃ ካየነው፣ በዓለም ላይ ትልቁን የሚባለውን ሃይማኖት ለመፍጠር ምክንያት እንደሆነ ታያላችሁ። እንግዲህ ኢየሱስ ክርስቶስ የሚለው ስም ወይ ደግሞ ኢየሱስ ክርስቶስ በዚህ ምክንያት የዓለምን ታሪክ ከቀየሩ ሰዎች መሃል የመጀመሪያ እንደሚባል ያላችሁ በጣም የሚገርማችሁ ነገር አይሁዶች አሁንም ድረስ እሱ ክርስቶስ ነው ወይ ደግሞ ከእግዜር የተላከ ወይ ከያህዌ የተላከ መሲ ነው ብሎ አያምኑም። ግን ምን ብሎ ይስማማሉ መሰላችሁ? በዚያ ጊዜ የነበሩ ሰዎች ባይቀበሉትም ከዛ በኋላ የመጡ ሰዎች ጥሩ ራባይ ነበር ወይ ደግሞ ጥሩ አስተማሪ ነበር ብሎ ይስማማሉ። በዚያን ጊዜ የነበሩ ሰዎች ያልተረዱት ወይ ደግሞ ሚስ አንደርስታንድ ያደረጉት ሊናገሩ የፈለገውን ነገር ያልተረዱት፣ ግን ደግሞ በጣም ጥሩ የነበረ ራባይ እንደነበር። ራባይ ማለት አስተማሪ ነው። አስተማሪ እንደነበር ይስማማሉ። ግን መሲህ ለመባል የሚጠብቋቸው ትንቢቶች አሉ። እነዛ ትንቢቶች ስላልተፈጸሙ አልተቀበሉትም። ለምሳሌ ከሚጠብቋቸው ትንቢቶች መሃል እስራኤልን ነፃ ማውጣት ነበር። ያ ሰሞን ላይ እስራኤል በሮም ቁጥጥር ውስጥ ነበረች። ከሮም ነፃ ያወጣናል ብሎ ኤክስፔክት አድርገው ነበር። ግን እሱ መልእክቱ ሌላ እንደሆነ አመጣጦም ሌላ እንደሆነ እንደተናገረ ታያላችሁና። በዚህ ምክንያት የመጀመሪያው ስም ኢየሱስ ክርስቶስ የሚለው ስም ነው፣ አለም ላይ ተጽዕኖ ያመጣ። ሁለተኛ ዓለም ላይ ተጽዕኖ ያመጣ ሰው ተብሎ የሚጠቀሱት ነቢዩ መሐመድ ናቸው። እንደው አይምሯችሁ ላይ እስኪ እንዲህ ብላችሁ አስቡ በጣም ጥሩ ስም የነበራችሁ መልካም ቤተሰብ ውስጥ ያደጋችሁ ጥሩ ነጋዴ የነበራችሁ ከጥሩ ደግሞ ነጋዴ ወጣችሁ እናንተን የሚያውቃችሁ ሰፈር ውስጥ ያለ በቃ ከእናንተ ጋር ወዳጅ የሆኑ ሰዎች ሁሉም የሚመሰክርላችሁ አንድ ነገር ነው፣ በጣም ታማኝ ናችሁ፣ ደግሞ መልካም ባህሪ ያላችሁ የሚል ስም ነው። በቃ መታወቂያችሁ ከጥሩ ቤተሰብ ነው የወጣችሁት፣ ጥሩ ነጋዴ ናችሁ፣ ቤተሰቦቻችሁ ጥሩ ንግድ ውስጥ የነበሩ ናቸው። እናንተ ደግሞ በባህሪያችሁ ታማኝ ናችሁ። የሚያውቃችሁ ሰው በታማኝነታችሁ ያውቃችሁ፣ በመልካም ባህሪያችሁ ያውቃችሁ። ግን አንድ ቀን ኦል ኦፍ ዘ ሰደን አንድ ለየት ያለ መገለጥ መጣላችሁ። ይሄ መገለጥ ብዙ ሰው ከሚቀበለው እውነት ውጪ ለየት ያለ መገለጥ ነው የመጣላችሁ። የተቀበላችሁ ሰው አዲስ ነገር ስታመጡ ኦል ኦፍ ዘ ሰደን የተቀበላችሁን ያህል ሲያርቃችሁ፣ ነቢዩ መሐመድ ያለፉበት መንገድ ይሄ ነው። ልክ አርባ ዓመት አካባቢ ሲሞላቸው አንድ መልአክ ጅብሪል የሚባለው መልአክ ገብርኤል የምንለው ማለት ለነቢዩ መሐመድ መገለጥ እንዳመጣላቸው ታያላችሁ። እና በጊዜ ሂደት ይሄ መገለጥ አንድ መጽሐፍ ሆኖ ቁርአን ሆኖ እንደወጣ ታያላችሁና ይህንን አዲስ ትምህርት ለመካ ሕዝብ ሲሰጡ ሕዝቡ እንደተነሳባቸው ታያላችሁ። ለምን ከተለመደው ውጭ ያመጡ? በተለይም ደግሞ ትልቁ መሰረታቸውን የመታው ያሉት በዚያን ጊዜ እንግዲህ የጣዖት አምልኮ በጣም ታዋቂ ነበር። የተለያዩ አምላኮች ነበር። ለዝናብ አምላክ ነበር፣ ለመብረቅ አምላክ ነበር፣ ለልጅ አምላክ ነበር፣ ለሴት አምላክ ነበር። የተለያዩ ጣዖቶች በሚመለኩበት ቦታ ላይ ኖ ኖ ያለው አንድ አምላክ ነው አለ። አንድ አምላክ ደግሞ ብቻ አይደለም፣ የሚታይ አምላክ አይደለም፣ ሰማይና ምድርን የፈጠረው ሁሉን የፈጠረ ማይታይ ግን ደግሞ የሚኖር ያው የሆነ አምላክ አለ የሚል መልእክትን ያስተላልፉት ያስተላልፉ ይሄ መልእክት ሲመጣ ብዙዎች እንደተነሱባቸው ታያላችሁ። እንግዲህ እንዳልኳችሁ የተወደዱትን ያል የተከበሩትን ያል ጥሩ ስም ያል የነበራችሁን ያል መልሶ ህዝቡ እንዳወረዳቸው ታያላችሁ። ግን ደግሞ ሙሉ ህዝብ አይደለም፣ የተወሰኑ ሰዎች ደግሞ እንደተቀበሏቸው ታያላችሁ። ምክንያቱም የሚነገረው ነገር በዚያን ጊዜ የሚተላለፈው መልእክት ከብዙዎች ጋር ሌት አድርጓል። ግን በተለይም ደግሞ ቅድም እንግዲህ ስለ ኢየሱስ ስናወራ የሃይማኖት አዋቂ የሚባሉ ሰዎች ተነሱበት ብያችሁ አሉ። ምክንያቱም እነሱ ናቃለ የሚሉትን ቻሌንጅ እያደረጉ ነው። እዚህም እንደዚህ ነው። መካ ውስጥ የተለያዩ ጣዖትን የሚያስመልኩ ሰዎች ነበሩ። የእነሱን መሰረት ስለነካባቸው ህዝቡ እንዳስነሱባቸው ታያላችሁ። እሳቸው ላይ ብቻ አይደለም፣ ይህንን እምነት የሚከተሉትን ሰዎች ሰብስበው ከእነሱ ጋር እንዳትነግዱ የሚል አዋጅ ወጣ። ከእነሱ ጋር መነገድ አይቻልም ነበር። ከእነሱ ጋር አትብሉ፣ ከእነሱ ጋር አትጠጡ የሚል ነገር መጣ። እንደውም ገፍቶ በጣም ብዙዎችን ያሰቃያቸው ነበር። እስከ መግደል ደርሰው ነበር። ይህ ነገር ከልክ በላይ ሲበዛባቸው ከመካ ወደ መዲና እንደሸሹ ታያላችሁ። ይሄ እንግዲህ ጉዞ በጣም ብዙዎቻችሁ ሂጅራ ስለሚባለው ጉዞ ታቃላችሁ ብዬ አስባለሁ። መካ ውስጥ የነበረው በጣም ከባድ የነበረው ስርዓትን ለመሸሽ ብሎ የሸሹት መንገድ ነው። የሸሹት ያቺ መንገድ ነች ሂጅራ የምትባለው። ከመሸሻቸው ያለፈ በጣም ለእስላሞች ትልቅ ቦታ ያለውን አዲስ ካላንደር እንደጀመረ ታያላችሁ። እና ይሄኛው ሙቭመንት እንዴት ነው ከቅድሙ ጋር ትንሽ ሪሌት የሚያደርገው ነገር መሰላችሁ? አንድን ነገር ለማጥፋት ብላችሁ ባፈናችሁት ቁጥር ይበልጥ እያደገ ይመጣል። ምክንያቱም ከዛ በኋላ እስልምና አንዳንድ ቦታ ላይ በሰላም አንዳንድ ቦታ ላይ በጦርነት እያደገ በጣም ብዙ ተከታዮች እንዳገኘ ታያላችሁ። የሸሹት ሀገር ላይ እንደገና ተመልሶ ሙሉ በሙሉ መካን በእስልምና እንዳጥለቀለቁ ታያላችሁ እና አሁን ዓለማችን ላይ በጣም ብዙ ቢሊዮን ኦልሞስት ወደ ሁለት ቢሊዮን ካልተሳሳትኩ፣ ሁለት ቢሊዮን ወደ አንድ ነጥብ ዘጠኝ ቢሊዮን አካባቢ ሰው የሚከተለው ትልቅ እምነት መመስረት ችሏል። ከሁለቱም የምትረዱ ፓተርን ስታፍኑት እየበዛ ሄዳል። ሁለተኛ የዓለምን ታሪክ ቀይሯል የሚባሉት ነቢዩ መሐመድ ነው። ልቀጥል። ሶስተኛ የዓለምን ታሪክ ቀይሯል የሚባለው ሰው እንዳልኳችሁ ነው፣ እንግዲህ እስካሁን ድረስ ያወራው ትልቅ ስም ያላቸው ትልቅ ቦታ ያላቸው የሃይማኖት አባቶችን ነው። ግን አሁን ልቀይረው ነው። የዓለምን ታሪክ ሌላኛው ቀይሯል የሚባለው ሰው ጋንግስ ካን የሚባለው ሰው ጋንግስ ካን የሚባለው ሰው ጋንግስ ካን የዓለምን ታሪክ ቀይሯል የሚባለው ምናልባት ስለ እሱ ታሪክ ሰምታችሁ ማታውቁ ሰዎች ካላችሁ ትንሽ እንደው ሂንት ለመስጠት እዚህ ላይ ምናልባት ሌላ ጊዜ ራሱን የቻለ አንድ ቪዲዮ ሰራላችኋል። ጀንጊስ ካን የሚባለው ሰው ሲወለድ የተወለደው በወቅቱ ከነበሩት ይሄ ሞንጎሊያን ኢምፓየር የሚባለው ግዛት ውስጥ አንድ ጎሳ ውስጥ ነው እና የእሱ አባት የዛ ጎሳ መሪ እንደነበር ታያላችሁ። ያኔ ስሙ ተሙጂን እንደነበር ታያላችሁ። እና ተሙጂን ከአባቱ ጋር በጣም ሪሌት የሚያደርግ ልጅ ነው በጣም ይሄ ከልጅነቱ ጀምሮ ያደገበትን መንገድ ስታየው ከአባቱ ጋር የነበረውን ቀረቤት፣ አስተያየቱ ልጁ የሆነ ጥሩ መሪ የመሆን እንዴት ነው የሆነ ፍንጮችን የሚሰጥ ልጅ እንደነበር ታያላችሁ። ግን ይሄ ልጅ እድሜውን ካልሳሳትኩኝ ወደ ዘጠኝ ዓመት አካባቢ ሲሆነው አባቱ እንግዲህ የሚታመነው እስካሁን ድረስ በእምነት ደረጃ ነው ያለው የሌላ ጎሳ ሰዎች አብሮት ሲበሉ በመርዝ እንደገደሉት ወይ ደግሞ ምግቡ ላይ መርዝ አስቀምጠው እንደገደሉት ታያላችሁ። ያኔ ነው እንግዲህ ብዙ የዚህ ልጅ ህይወት በቃ እንዴት ነው መቶ ሰማንያ ዲግሪ መቀየር የጀመረው። ለምን ካላችሁ አባቱ በጣም ትልቅ ሰው ነው፣ መሪ ነው፣ የጎሳ መሪ የነበረ ሰው ግን አባቱ እንደሞተ የዛ ጎሳ ህዝብ ሙሉ በሙሉ ቤተሰቡን እንዴት እንደገፋ ታያላችሁ። በቃ ያከበሯቸውን ያላወረዷቸው እና ያኔ እናታቸው ነበር እንግዲህ ኃላፊነት የሱና አብሮት የነበሩ ቤተሰቦቻቸው ኃላፊነት እሷ ላይ እንደወደቀ ታያላችሁ። ረጅም ጊዜ እንደተራቡ፣ ረጅም ጊዜ በመከራ ውስጥ እንዳለፉ ታያላችሁ። ግን በዚህ ሁሉ ማል ታሙጂን እንዴት ነው ጥሩ የሊደር ኳሊቲ እንደነበረው የምታዩት። ከተለያዩ ወጣቶች ጋር አንድ ላይ እያበረ የተለያዩ ስራዎችን ይሰራ ነበር። ሰዎችን የማደራጀት አቅም ነበረው። እንደ አባቱ ጥሩ መሪ ነበር። እንደ አባቱ ስላቸው ያው ጥሩ መሪ ሆን ባናቅም ግን እንዴት ነው አባቱ ሊደር ስለነበር ልጁም በቃ እንደዛ ሊደር ያደርግ ነበር። ወጣቶችን ያሰባስብ ነበር፣ ያብር ነበር፣ የሆኑ ስራዎችን ይሰራ ነበር። እና ይሄ ነገር ሲያዩ የተለያዩ ጎሳዎች ፈሩት። ምክንያቱም አባታቸው አባቱ በማይሆን መንገድ እንደተገደለ ስለሚያውቁ፣ እና ይህ ልጅ እንዳገቱት ታያላችሁ። ግን ትንሽ ብዙም አልቆየም፣ ይሄ ልጅ አመለጠ። ከዚያ በኋላ ብዙ አልቆየም። ትንሽ ዓመታት ድምፁን አጥፍቶ ጸጥ ብሎ የተለያዩ ሰራዊቶችን አሰባስበ፣ ሎያል የሆኑ ሰዎችን ሰበሰበ። እነዚህን ሰዎች ሰብስቦ እንዴት ነው የገፋቸውን ጎሳዎች መልሶ እንደተበቀላቸው ታያላችሁ። የተለያዩ ጎሳዎችን ሄዶ መማረክ እንደጀመረ ታያላችሁ። በስንት አመቱ ካላችሁ ይህ ነው እንግዲህ ትንሽ ትሪክ የሚያደርገው ይሄ ልጅ በሀያ አመቱ የተለያዩ ጎሳዎችን እየማድረከ ስልጣን እንደያዘ ታያላችሁ። ሊትራሊ በሀያ አመቱ ጎሳዎችን እየማድረከ መውሰድ እንደጀመረ ታያላችሁ። መውሰድ ብቻ አይደለም። አንድ ጎሳ ሲማድረክ ይቀጣል፣ ወደ ሁለተኛ ጎሳ ይሄዳል። ሁለቱን ጎሳዎች የሚገዛበት መንገድ ሁለቱን ጎሳዎች እንደ አንድ ሀገር አድርጎ ነው የሚገዛው። እንደ አንድ ጎሳ አድርጎ ነበር ሲገዛ ነበር። ይሄዳል፣ ሌላ ጎሳ ይይዛል ሄዳል ሌላ ጎሳ ይሰ እና ይሄ ልጅ ቀስ በቀስ የተለያዩ ጎሳዎችን እየያዘ ጎሳዎችን አንድ ማድረግ እንደጀመረ ታያላችሁ። በ22 ዓመቱ ያን ሙቭመንት ጀመረ። ልክ እድሜው 44 ዓመት ሲሆን ሞንጎሊያን የምትባለውን ኢምፓየር አንድ ህዝብ አድርጎ መግዛት እንደጀመረ ታያላችሁ። እንግዲህ ልጁ ያደገው በዚህ በዚህ መንገድ 44 ዓመቱ ሲሆን ሙሉ ሞንጎሊያን ኢምፓየር አንድ አገር ሆነች። አንድ አገር አድርጎ እየገዛ የነበረው ተሙጂን ነው። ልክ ይህንን መግዛት ሲጀምር ስሙ ጄንጊስካን ወደሚለው ተቀየረ። ያንጊስ ማለት ዩኒቨርሳል ማለት ነው። ምናልባት ትርጉምን ከፈለጋችሁ ወይ ደግሞ አለም አቀፋዊ ወይ ደግሞ እንደ ከኦሽንም ጋር ወይ ከውቅያኖስ ጋር ተገናኝቶ ይነገራል። ስፋቱን ለማሳየት ነው። ካን ደግሞ ማለት መሪ እንደማለት ነው። ስለዚህ የዓለም ሁሉ መሪ የሚል ስም እንደተሰጠው ታያላችሁ። አሁን ከዚህ በኋላ ነው እንግዲህ መጥፎ የሚባለው ማነት እየወጣ የነበረው። ያኔም እንደዚ አይነት ማንነት ነበረው፣ ግን አሁን እያደገ መጥ። ለምን ካላችሁ እዛ ጋር ብቻ ለቆም ጀመረ። በቃ ለምን ኢምፓይራችን አናሰፋም ብሎ ሙሉ በሙሉ ኤዥያዎችን መቆጣጠር እንደጀመረ ታያላችሁ። ምን አይነት እንደሰፋ ታውቃላችሁ? ከቻይና አሁን ካለችበት ከቻይና ጫፍ እስከ ፖላንድ፣ እስከ ዩክሬን ድረስ ሙሉ በሙሉ ህዝቦችን እንደተቆጣጠረ የተለያዩ ከተሞችን እንደተቆጣጠሩ እና ግን አንድ መሪህ ነበረው። በሰላም ከተማረካችሁ ተማረካላችሁ፣ ትሰጣላችሁ። ካልሆነ ግን እናንተን ለማጥፋት የማይመለሰው በጣም ብዙ ከተሞችን አጥፍቷል። በጣም ብዙ ወንድ ሴት ልጆችንም እንደገደለ ታያላችሁ። በአለማችን ታሪክ እንደዚህ አይነት ሰው አልተነሳም እስከሚባል ድረስ ምን አይነት እንደሚገርም ታውቃላችሁ? ወደ ሃያ ሚሊዮን የሚሆኑ ሰዎች እንደጨፈጨፈ ከዚህ የተነሳ አንዳንድ ቦታ ላይ የወረሳቸው ከተሞች ባዶ ከተሞች ናቸው። ምንም የሌለባቸው ከተሞች በጣም ብዙ ሰዎች ከመግደሉ የተነሳ እንደውም ምንም የሚባል ነገር ይነገራል መሰላችሁ። ሰዎች ምን ተነፈሱ አየር ካርቦን ዳይኦክሳይድ ነው አለ። ካርቦን ዳይኦክሳይድ ማለት የምናወጣው አየር ማለት የተቃጠለው አየር እና ካርቦን ዳይኦክሳይድ ግሪን ሃውስ ጋዝ ኢፌክት አለ። ለምሳሌ አበቦችም እንትን ሲሉ አይታቸው አበቦች የተለያዩ ቦታ ሲያሳድጉ አይታቸው ከሆነ የሆነ ድንኳን ይሰሩላችኋ አላል። ያ ድንኳን ሙቀት ወደ ላይ እንዳይድ አየርን እፍን አድርጎ የሚይዝ ነው። ግሪን ሃውስ ጋዝ ማለት እሱ ካርቦን ዳይኦክሳይድ እንደዚህ ለምንድን ነው የምታነሳው ካላችሁ፣ ይሄ ሰው በጣም ብዙ ሰዎችን ሲጨፈጭፍ ከአየሩ ላይ ካርቦን ዳይኦክሳይድ አንሶ ነበር። ካርቦን ዳይኦክሳይድ የለም ማለት አየር ላይ ሙቀት የሚይዙ አየር ጠፍቷል ማለት ነው። ወደ 20 ሚሊዮን ሰዎችን ይሄ ሰው ሲገድል የዓለም ሙቀት ሊትራሊ እንደቀዘቀዘ ይነገራል። ካርቦን ዳይኦክሳይድ ስላነሰ አየሩ ላይ ኦክስጅን ስለበዛ ህዝብ ይሄን ያህል አጥፍቶ የዓለም ሙቀት ቀስቅዞ እንደነበር ይነገራልና የዓለማችን ጨካኙ የሚባል መሪ እንደነበር እንግዲህ ይነገራል። የዓለምን ታሪክ ሌላኛው የቀየረ ሰው ይሄ ነው። በነገራችን ላይ ፓርሻሊ ራሽያን አይታችሁ ከሆነ ዓለማችን ላይ በጣም ትልቋ የምትባል ሀገር እሷ ነች። ራሽያ በዚህ ልክ እንድታድግ ምክንያት የሆናት አንደኛው እሱ ነው። በነገራችን ላይ ልክ የሞንጎሊያን ኢምፓየር እያደገ እየሰፋ ሲመጣ የሆነ ሰዓት ላይ ከሞስኮ የሚነሱ ሰዎች ተሰበሰቡና ለምን ራሳችን ነጻ አናውጣም አሉ። ቀስ እያሉ ፋይናንሻሊ ስትሮንግ እየሆኑ ሲመጡ የሞንጎሊያን ኢምፓየርን ለማባረር ብሎ እስከ ጫፍ ድረስ እንደሄዱ ታያላችሁ። እና ራሽያ በዚህ ልክ የሰፋችው አንደኛ ይህንን ኢምፓየር ለማባረር ብሎ እንደሆነ ታያላችሁ። ተጽዕኖ እስካሁንም ድረስ አለ የሚለውን ሀሳብ ላነሳላችሁ ነው። ሶስተኛ የዓለምን ታሪክ ቀይሯል የሚባለው ሰው አራተኛ የዓለምን ታሪክ ቀይሯል የሚባለው ሰው ከዚህ የባለፈውን ቪዲዮ ላይ አውርቻለሁ አልበርት አንስታይን የሚባለው ሰው። ለምንድን ነው አልበርት አንስታይን የሚባለው? ከዚህ በፊት ስላወራሁት እዚህ ላይ ብዙ አልቆይም። ስፔሻል ሪሌቲቪቲ እና ጀነራል ሪሌቲቪቲ የሚሉትን እነዚህ ሁለት ሀሳቦች ካስተዋወቀ በኋላ ዓለማችን ብዙ ነገሮች የምናይበትን መንገድ ቀይሩ። ከዚህ የተነሳ እንግዲህ ሳይንስ የተራቀቀበት ደረጃ እንዲራቀቅ የረዳን እሱ። በዚህ ምክንያት የኖብል ፕራይዝ በነገራችን ላይ አሸናፊ የሆነ ሰው አንደኛው ምክንያት ነው ሁለተኛ በሁለተኛ ዓለም ጦርነት ወቅት ይህን ሀሳብ አውርቻቸዋለሁ ብዬ አስባለሁ አንድ መረጃ ይደርሰዋል። የእሱን ፎርሙላ ተጠቅመው የናዚ ኢምፓየር የጀርመን ማለ እነ ሂትለር የእሱን ፎርሙላ ተጠቅመው አንድ በጣም ትልቅ የሆነ ቦምብ ሊያመርት ነው የሚል መረጃ ሲደርሰው በዚያን ጊዜ ምን ያደርጋል ለአሜሪካው ፕሬዚደንት ካልተሳሳትኩኝ ሮዝቨልት ይመስለኛል ለሮዝቨልት ይልክለታል ከዩራኒየም ትልቅ ቦምብ ሊመረት ይችላል ናዚ ሊያመርት እንደሆነ ሰምቻለሁ ሰው ምታረገውን አርግ ብሎ እንደነገረው ታያላችሁ እና ያንን ሪኮመንዴሽን ወስዶ እና ኦፐን ሀይመር የሚባሉ ሳይንቲስቶች ኒውክሊር ኤነርጂ ወይ ደግሞ አቶሚክ ቦምብ እንዳመረቱ ያላችሁና አልበርት አንስታይን የፊዚክሱን ብቻ አይደለም አሁን የምንኖርበትን ዓለም ለመቀየር የቻለ እይታንም ፊዚካሊም ደግሞ የሚታዩ የሚሰሩትን ነገሮች መቀየር የቻለ ታላቅ ሰው ነው። ስለ እሱ ብዙ አልቆይም። አራተኛው ሰው ይሄ ነው። አምስተኛው የዓለምን ታሪክ ቀይሯል የሚባለው ሰው እንግዲህ እኛው አፍሪካ ውስጥ ያለ ሰው ነው። ኔልሰን ማንዴላ የሚባል ሰው ነው። ስለ ኔልሰን ማንዴላ እንግዲህ ብዙ ሰምታችኋል ብዬ አስባል በጣም አሪፍ የሆነ መጽሐፍ አለ። ምናልባት አንድ ቀን እንዳሳረግላችኋል። ማንዴላ ያደገበት ቤተሰብ ስታዩት ከሮያል ፋሚሊ እንደወጣ በጣም ከከበርቴ ፋሚሊ ማህበረሰብ ውስጥ ትልቅ ከሚባል ቤተሰብ እንደወጣ ታያላችሁ። እና ካደገ በኋላ የተማረውም ሎ ነው። ግን ህግ ከተማረ በኋላ አዲስ የሆነ ሙቭመንቶች ውስጥ አዲስ ሙቭመንት አልነበረም፣ ግን ለእሱ አዲስ የነበረ ሙቭመንት ጆይ እንዳደረገ ታያላችሁ። በዚያን ጊዜ አንቲ አፓርታይድ የሚባል ሙቭመንት አንቲ አፓርታይድ ሙቭመንቶችን ጆይ እንዳደረገ ታያላችሁ። አፓርታይድ ገቨርንመንት ማለት ወይ ደሞ አፓርታይድ ስርዓት ማለት ያኔ ሳውዝ አፍሪካ ላይ የነበረ ስርዓት ምንድነው? ስርዓቱ ፓርሻሊ ለነጮች የሚያደላ ስርዓት፣ ነጮችና ጥቁሮች ሁለት የተለያዩ ዜጎች ናቸው፣ ሁለት የተለያዩ ነገሮች ናቸው። ኢቨን እንደ ሰውም ትሪት ያደረጓቸው ነበር፣ ጥቁሮችን ግን፣ ጥቁሮችንና ነጮችን ለየብቻ ለያይቶ ሲመራ የነበረ ስርዓት። በዚህ ምክንያት ጥቁሮች የመምረት ስልጣን አይሰጣቸውም፣ የመንቀሳቀስ ስልጣን አልነበራቸው፣ ድምጻቸውን ጮክ ብሎ የማሰማት ስልጣን አልነበራቸው። ፍሪደም ፍ ቮይስ የሚባል ፍሪደም ፍ አይዲያ የሚባል ወይ ደግሞ ስፒች የሚባል ነገር አልነበራቸው። ጥቁሮች ተጨቁኖ ነበር እና እነ ማንዴላ የነበራቸው ሙቭመንት ምን አይነት ሙቭመንት ነው? አይ በቃ እኛም ሰውን እንደ ሰው አክብሮ መከበር እንፈልጋለን። መሰ ለዛውን በምድራችን እና ይህንም በሰላማዊ መንገድ ማመስ ሲጀምሩ ግን አፓርታይድ ስርዓቱም ቢያለው እንደውም አትሰም ፖይንት ቫዮለንስ እየተጠቀመ በጣም ብዙ ሰዎችን እያሰሩባቸው እንዳስቸገሯቸው ታያላችሁ። ያንዴ እነ ማንዴላ በተለይ ማብሮት የነበሩ ወጣቶች ተሰብስበው ህዝብን አይደለም የመንግስትን ፕሮፐርቲ ወይም የመንግስትን ንብረት ማውደም ይጀምራሉ። እንደተቃውሞ እያወደሙ በቃ ትኩረት ማግኘት ሲጀምሩ ያኔ መንግስቱ ከእንደገና ህዝቡ ላይ ይነሳል። በተለይ ደግሞ ኔልሰን ማንዴላ ፊትለፊት የነበረ እሱ ስለሆነ ይህ ሰው መፈንቅለ መንግስት ሊያደርግብኝ ነው በሚል ሰበብ ተከሶ እድሜ ልክ እስራት እንደገባት ያላቸው የእድሜ ልክ እስራት ተፈርዶበት እንደገባት ያላቸው እንግዲህ የአፓርታይድ ስርዓትን ስለተቃወሙ። ይህ ከሆነ ከ20 ምናምን ዓመት በኋላ የዓለም ህዝብ ሳውዝ አፍሪካ ላይ ማዕቀብ መጣል ጀመረ፣ የተለያዩ ሳንክሽኖችን መጣል ጀመረ፣ ፎርስ ማድረግ ጀመረ። አንዳንድ ፎሪን ግንኙነቶች ፑሽ ማድረግ ጀመሩ ይህን አፓርታይድ ስርዓት ተውና ህዝቡ በስርዓት በዲሞክራሲ ይመራ የሚል ነገር መምጣት እንደጀመረ ታያላችሁ። ይህ ነገር በጣም ፑሽ መደረግ ሲጀምር ህዝቡም ተመልሶ መጽ በቃ እኛም ነፃ መሆን እንፈልጋለን። ስለዚህ ይህ እንቅስቃሴ ሲጀምር ኤስቲሜሽን ወደ 27 ዓመት ከ27 ዓመት በኋላ ኔልሰን ማንዴላ ፊትለፊት የነበረው እሱን እሱን ፍትህሉን የሚል ነገር እንደተነሳ ታያላችሁ። ያኔ ኔልሰን ማንዴላ ከዚያ ወጣ። ይህ አፓርታይድ ስርዓት ሙሉ በሙሉ እንደፈረሰ ታያላችሁ። ህዝቡ ከእንደገና በዲሞክራሲያዊ በሆነ መንገድ መመራት እንደጀመረ ታያላችሁ። እንግዲህ ዲሞክራሲያዊ ስርዓት ሲጀምር መጀመሪያ ምርጫ ነበር። ሁሉም ነበር የመረጠው ኔልሰን ማንዴላ ነበር የተመረጠው ኔልሰን ማንዴላ ለአምስት ዓመት ያህል ገዛ። ከዛ በኋላ ስልጣኑ መቀጠል ይችል ነበር፣ ግን አልቀጠለም። ጀስት ምሳሌ መሆን ስለፈለገ በቃ እኔ የዕድሜ ልክ መግዛት አልፈልግም፣ አምስት ዓመት ገዛለሁ፣ ከዛ ስልጣን ለቃለሁ፣ ቀጣይ ለሚመጡት መሪዎች ምሳሌ እንዲሆን ብሎም አምስት ዓመት ብቻ ምንድን ነው አስተዳድሮ ስልጣን እንደለቀቀ ታያላችሁ። እና ይህ ሰው እስከዛሬ ድረስ ሌገሲው ይነገርለታል፣ ምክንያቱም በብዙ መንገድ ጥቁሮች የሚታዩበትን መንገድ ስለቀይር ምናልባት ማርቲን ሉተር ኪንግ ከዚህ ጋር ሊጠቀስ ይችላል። ለዚህ ሁሉ ደግሞ ትልቁ ምንጭ የሆነው እንደ አድዋ ያሉ ኢቨንቶች ናቸው እና ግን በኢንፍሉዌንስ ደረጃ የነ ኔልሰን ማንዴላ ኢንፍሉዌንስ እስከዛሬ ድረስ በዓለም ደረጃ የሚነገር ኢንፍሉዌንስ አለ። አምስተኛ ሰው ይሄ ነው። ስድስተኛ ምናልባት ስሙን የጠራው መሰለኝ ዓለም ላይ ታሪክን ቀይሯል የሚባለው ሰው አዶልፍ ሂትለር የሚባለው ሰው እንዳልኳቸው በመልካም ነገር ሳይሆን በመጥፎ መንገድ የቀየሩ ሰዎች የዓለምን ታሪክ ከቀየሩ ሜንሽን እናደርጋቸዋለን። ሰው አዶልፍ ሂትለር እንዴት ነው የዓለምን ታሪክ የቀየረው? በጣም በሚገርማችሁ ሁኔታ ሂትለር ተወልዶ ያደገው አውስትሪያ ውስጥ ነው። ሂትለር ጀርመናዊ አይደለም። ምንጩ ራሱ ጀርመን አይደለም ከጀርመን አይደለም። እናቱ በተወሰነ መንገድ የጀርመን ዘር አለባት። ከዛ ውጭ ግን እሷ ራሱ አውስትሪያዊ ናት። አባቱም እንደዛው። ግን እድሜው እንዴት ነው እየበሰለ ራሱን እያወቀ ሲመጣ፣ በጣም ጎበዝ ሰዓሊ እንደነበር ይነገርለታል። አንዳንዶች ጎበዝ ሰዓሊ ነው ይሉታል፣ አንዳንዶች ምንም አይሉም ይሉታል። ግን የስዕል ትምህርት ቤት አክሰፕት አላደረገውም፣ በዛ ሰዓት ገብቶ ለመማር ፈልጎ፣ ምክንያቱም ብዙ ይቀርሃል በሚል ምክንያት ሪጀክት ተደርጎ ማለት እና ሂትለር ጀርመን ከሄደ በኋላ ብዙም ሳይቆይ የመጀመሪያ የዓለም ጦርነት እንደተነሳ የተለያዩ ታሪኮች ይናገራሉ። እና በዚያን ጊዜ ሂትለር እውነት ነው ስለ መጀመሪያ ዓለም ጦርነት እነግሬያቸዋለሁ። አውስትሮ ሃንጋሪ ውስጥ ነው የጀመረው። እነ ጀርመንም ከአውስትሮ ሀንጋሪ ሳይድ ቢሆኑም ግን ሂትለር ሲዋጋ የነበረው ከአውስትሪያ ጋር ሆኖ አይደል? ከአውስትሮ ሃንጋሪ ጋር ሳይድ ከነሱ ጋር ሆኖ አይደል? ሂትለር ወክሎ ሲዋጋ የነበረው ጀርመን ነው። ለምን? በቃ ይሄኔ ከጀርመን ጋር የሆነ ጠንካራ ፍላጎት አለ ወይ ደግሞ ጠንካራ የስሜት ግንኙነት አለ ወይ ደግሞ ጀርመን ውስጥ የነበረው ነገር ሞር አትራክት እንዳደረገው ታያላችሁ። ሞር እንደሳ ከጀርመኖች ጋር ተዋጋ። ከዚያ የመጀመሪያ ዓለም ጦርነት እንግዲህ እንደተሸነፉ ታውቃላችሁ። አላይድ ፓወር እና ሴንትራል ፓወር ነው የተጋጠሙት። አላይድ ፓወሮች አሸነፉ። እነዚህ ሴንትራል የሚባሉት እነ አውስትራን ጋሪ ያሉ ሀገሮች ጀርመኒም ከዛ ማል አንዷ ነበር። በጦርነት ስለተሸነፉ ለጦርነቱ ካሳ ተብሎ በጣም ብዙ ዳውስ ከጥተዋቸዋል። ጀርመን በየአመቱ ለነዚህ ሴንትራል ለሚ አላይድ ለሚባሉ ፓወሮች ገንዘብ ትከፍል ነበር። ይሄ ነገር ሂትለርን አናዶታል። እና ምን የሚል ነገር ማሰብ እንደጀመረ ታውቃላችሁ። ጀርመን አንደኛ በዛ ጊዜ በጣም ዕዳ ውስጥ ነበረች። ዕዳ ውስጥ ብቻ ሳይሆን በጣም ከህዝቡ በጣም ከባድ ችግር ውስጥ ነበር። ምን ብሎ ማሰብ ጀመረ? አሁን ያለው መንግስት እንድንሸነፍ ምክንያት ውሱ ነው። አንደኛ በድህነት እንድንኖር ምክንያት ውሱ ነው መንግስቱ። ሌላኛው ደግሞ በድህነት እንድንኖርና እንድንሸነፍ ያደረጉን አይሁድ የሚባሉ ሰዎች ናቸው፣ ደግሞ እስራኤላውያን ናቸው። ስለዚህ እነዚህን ሁለቱ መቃወም አለብኝ ብሎ እንደተነሳ ታያለ። ይህን ሀሳቡን ለማራመድ በዚያን ጊዜ ጀርመን ወርከርስ ፓርቲ የሚባል ነበር፣ ወይ ደግሞ የጀርመን የሶሻሊስት ፓርቲዎች ናቸው ሶሻሊዝምን የሚያራምዱ ሰዎች ናቸው። እነዚህ ሰዎች ጋር ገባ። ይሄ ፓርቲ በጊዜ ሂደት ናዚ የሚል ስም እንደተሰጠው ታያላቸው። እዛ ውስጥ ሆነ፣ ሁለት ነገር ነበር ሲቃወም የነበረው። የመጀመሪያው መንግስትን እንደውም አትሰም ፖይንት መፈንቅለ መንግስቱ ላይ ለማድረግ እንደሞከረ ታያላቸው። ህዝቡን አሰባስ መንግስት ላይ አስነስቶ ነበር። ይሄ ነገር ሲደረስበት ያንን መፈንቅለ መንግስት አብርደው ሂትለር ዘጠኝ ወር ድረስ እንደታሰረ ታያላቸው። ታስሮ ነበር ሂትለር። ሁለተኛ ደግሞ ጠላቱ እንግዲህ አይሁዶች ናቸው አይሁዶች ናቸው። ለዚሁ ሊዳረጉም የሚልም ሀሳብ ነበሩ። ብዙዎች እንደ አፈ ታሪክ አባቱ አይሁድ ነበር፣ በጥሩ መንገድ አላሳደገውም፣ እናቱን ይደበድባት ነበር። በዚያ ምክንያት አይሁድን ጠልቶ አደገ የሚል ነገር ሲያወሩ ሰምታችሁ ታውቃላችሁ ብዬ አስባለሁ። ግን ይሄ እንዴት ነው ታሪካዊ ማረጋገጫ የለውም። ብዙዎች ቼክ ለማድረግ ሞክሮ ነበር፣ ምናልባት በሀያቱ በኩል የሚገናኝ ነገር ካለ ብለው ለማየት ሞክሮ ነበር። ግን የተረጋገጠ ነገር የለም። ግን አይሁዶችን እንደ ጠላት ሲነሳባቸው እንደነበር ታያላሉ። በጊዜ ለት ሂትለር ቮይሱ በጣም ትልቅ እየሆነ መጣ። በጣም ብዙ ሰዎችን መሰብሰብ ቻለ። በጣም እነዚህ ሶስት ነገሮች ምክንያት ሆኑት ተሰሚ እንዲሆን። አንደኛ ካሪዝማቲክ ነው ሰውየው ሲናገር አይታችሁት ከሆነ በተለይም ደግሞ በትርጉም ሲናገር ሰምታችሁ ከሆነ ይስባችኋል። አፋችሁን ከፍታችሁ ነው የምሰሙት the way he speaks ሰዎችን የመሰብሰብ አቅሙ፣ ካሪዝማቲክ መሆኑ ሰው እንዲወዱ አደረገ። ይሄኛው የመጀመሪያው ነገር ሂትለር ለምንድነው ፓወር ያገኘው ካላችሁ ይሄ ነው። ሁለተኛው ደግሞ ህዝቡ ላይ የኩራት ስሜት እንጨመረ ምን አይነት የኩራት ስሜን የጨመረው ካላችሁ፣ እኮ እኛ የተመረጥን ሰዎች ነን። አይሁድ ነው አይደል አሁን ብዙዎች የተመረጡ ብሎ ጀርመኖች ዘራችን የተመረጠ ነው ብሎ ህዝቡን አሳመነ። በቃ እኛ የተመረጥን እንደዚህ ትሪት አርጉን የሚል ነገር እንደተነሳ ታያላችሁ። ሌላኛው በጣም ብዙ ፕሮሚሶችን ሜክ ማድረግ ጀመረ። እንዲያረጋለሁ እንዲያረጋለሁ የሚለው ፕሮሚስ አንደኛ የናዚ መሪ ያደረገ የፓርቲው መሪ ሆኖ እሱ ብቻ አይደለም ናዚ የሚባለው ስርዓት ደግሞ ጀርመን ላይ መንገስ እንደጀመረ ታላችሁ። በቃ ይሄ ነው ጀርመን ሂትለር እንድትመርጡ ያደረገ። በጣም የሚገርማችሁ ነገር ሂትለር ስልጣን ከያዘ በኋላ ለጀርመን አሪፍ መሪ ነበር። ለሌላ አይደለም፣ ለጀርመን አሪፍ መሪ ነበር። ለምን ካላችሁ የመጀመሪያው ከነዚህ ከተለያዩ ዓለሞች ጋር ያላቸው እንደ አልከፍልም ብሎ አመፀ። በቃ አልከፍልም፣ ይሄ የእልህ አይነት ማለት አልከፍልም ብሎ አመፀ። ይሄ አንደኛ ህዝቡን እንዴት ነው ኢኮኖሚካሊ ለማገገም ትንሽ እንደረዳው ታያላችሁ። ሁለተኛ የሀገሪቱን ኢኮኖሚ አንሰራራ፣ የተለያዩ ስራ ዕድሎች እንዲከፈቱ አደረገ። የአንኢምፕሎይመንት ሬቱ ወረደ። በጣም ብሶች ስራ ዕድል እያገኙ ነበር። ይህ ነገር ኢኮኖሚ እንደረዳት ታያላችሁ። በጣም ትልልቅ የሆኑ ተቋሞች ከጀርመን መውጣት ጀመሩ። መንገዶች ታደሱ። ኦል ኦፍ ተሰደን ውርደት ውስጥ የነበረ ህዝብ ከፍ ማለት ጀመር። ከዛ ያለፈ ደግሞ እንግዲህ የመጀመሪያ ዓለም ጦርነት እየተዋረደ ህዝብ ነው ብያችኋለሁ። ኦሎምፒክ የማዘጋጀት ድል እንደተሰጠው ታያላችሁ። ያኔ ሂትለር ያችን አጋጣሚ ተጠቅሞ ናዚ የሚለውን ፓርቲ በደንብ አለም ዙሪያ ላይ ፕሮሞት እንዳደረገ ታያላችሁ። እነዚህ ነገሮች ረዶት በቃ ሂትለር በደንብ አቅም እንዲያገኝ ከዚያም እንደሆነ ታውቃላችሁ ይሄ የተመረጠ ሰምሃው ራሱን እየቻለ ሲመጣ ይላል ከዚህ እየተቻለ አላማ ነበር። ምን ካላችሁ ይሄ የተመረጠ የጀርመን ህዝብ ጀርመኖስ ብቻ አይደለም አለምን መውረስ አለበት ወይ አለም ላይ መግዛት አለበታል። ይህንን ዝም ብሎ ለረጅም ጊዜ ሚሊታሪውን እያዘጋጀ ትልልቅ የጦር መሳሪያዎችን እያዘጋጀ ጠበቀና ኦሎፍ ተሰደን ሳይታሰብ ፖላንድን እንዳጠቃታ ያለ ፖላንድ ላይ ጀመረ። የተለያዩ ሀገሮችን መውረር እንደጀመረ ታያለች። የተለያዩ ሀገሮች እየተወረሩ በናዚ ቁጥጥር ስር ገቡ። በጣም የሚገርማቸው ነገር እነዚህን አገሮች እየወረሩ በነዚያ ቦታ ላይ የሚያገኛቸውን አይሁዶች በጣም በሚያሳቅቁ ሆነ። ስለ ሆሎኮስት ሰምታችኋል ብዬ አስባለሁ። ወደ ስድስት ሚሊዮን አይሁዶችን በተለያየ ሲስተም እንደገደላቸው ታያላቸው። ለአይሁዶች ጠላት ነበር። ምክንያቱም የተሸነፉ በእነሱ ምክንያት ነው፣ እዳ ውስጥ ያለነው የተጎሳቆሉ በእነሱ ምክንያት ነው ብሎ ያምን ስለነበር ይህ በጣም ከባድ የሆነ ነገር እንደፈጠረ ታያላቸው። በዚህ ምክንያት ሁለተኛ የዓለም ጦርነት እንደተነሳ ታያላ። ሁለተኛ የዓለም ጦርነት እንግዲህ የዓለምን ኢኮኖሚ ምን ያህል ስለዚህ የዓለምን ታሪክ ሌላኛው ቀይሯል የሚባለው ሂትለር በምናየው መንገድ አሁን ሼፕ ያደረገ። በጣም የሚገርማችሁ ነገር እስራኤል የምትባል ሀገር እንኳን ሀገር ሆና እንድትቆም ምክንያት የሆናት በነገራችን ላይ አንደኛ እሱ ይሄ ሆሎኮስት የሚባለው ነገር ሲመጣ የዓለም ሕዝብ እልህ ያዙ። በተለይ አሜሪካን ሊያዛት በቃ ልታጠፈው የፈለጋችሁት እስራኤልን ነው፣ እንዲህ ከሆነ እንደውም ሀገር ትሁን ብሎ ለዩኤን ኦፈር እንዳደረጉና ዩኤን ያን እንዳጸደቀላችሁ ታያላችሁ። እስራኤል የምትባለው ሀገር አሁን ያለችውን ቦታ ላይ የሆነችው በናዚ ከናዚ በሚመጣ ሸፋ ምክንያት እንደነበር ታያላችሁ በዚህ ምክንያት የዓለምን ታሪክ የቀየረ ሰው ሰባተኛ የዓለምን ታሪክ የቀየረው ማን ነው ካላችሁኝ ለእኔም ጥያቄ እሱ ነው ማን ነው ሰባተኛ የዓለምን ታሪክ የቀየረው ይህንን እስኪ ለእናንተ ክፍት ላድርገው ምክንያቱም የተለያዩ ቦታዎች ላይ የተለያዩ ስም አይቻልም ለምሳሌ ሰር አይዛክ ኒውተንን እንደ ምሳሌ የሚጠቅሱ ሰዎች አሉ እንደ ሜሪ ኩሪ ያሉ የካንሰር ትሪትመንትን በደንብ አድቫንስ ያደረጉ ፊዚክስ እና ኬሚስትሪን ማስተር ያደረጉ የመጀመሪያ ሴት ኖቤል ፕራይዝን ለማሸነፍ እንደሱ አይነት ሴቶች አሉ እንደነ ማርቲን ሉተር ኪንግ አሉ። በጣም ብዙ አይነት ስሞች ይጠቀሳሉና ሰባተኛውን እስኪ ለእናንተ ክፍት ላድርግላችሁ። የዓለምን ታሪክ ይቀየረ ምናልባት ከዚህ ደረጃ ተነስታችሁ ሰው ማን ነው ብላችሁ ታስባላችሁ። ሰባተኛውን ሰው ለእናንተ ተዋለው። እኔ እንግዲህ ዛሬ ካነበብኩት የዓለምን ታሪክ ቀይሯል ብዬ ማስባቸውን ሰዎች ከተለያዩ ቦታ ካነበብኩት አቅርብ ያለውና ወድ ዩ ቲንክ፣ እስኪ ስለ እነዚህ ሊስቶች ምን ታስባላችሁ? የእናንተንም እስኪ ቤስት የምትሉትን የዓለምን ታሪክ ቀይሯል ብላችሁ የምታስቡትን ሰው ኮመን ሴክሽን ላይ አስቀምጡልኝ። ዛሬ ግን ከኔ ጋር በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት።